ነት ላይ ትኩረቱን የሚያደርግ ነው የሚሆነው። በዚህ ጉዳይ ላይ በስቱዲዮ እንግዳ ጋብዘናል። እንግዳችን በኢንፎርሜሽን መረብ ደህንነት አስተዳደር የሳይበር ደህንነት ባለሙያ ናቸው። አቶ ቢንያም ማስረሻ ይባላሉ። እንኳን ደህና መጡ። የሳይበር ደህንነት እንግዲህ ትርጉሙ ብዙ ነው እንደተባለው ቅድም መረጃዎች እንዲዘረፉ ሲስተም ደግሞ እንዲቋረጥ አገልግሎቱ ደግሞ እንዲስተጓጎል ስራ እንዲበላሽ ከፍተኛ አስተዋጽኦ የሚያደርግ ነው። የተቋማትን ማሰራር ወደኋላም የሚመለስ ነው። ይህን በመከላከል ረገድ መንግስት ልዩ ትኩረት ሰጥቶ እየሰራ እንደሆነ ይታወቃል። እንግዲህ ጥቃቱ እየጨመረ ሲመጣ ይህን ደግሞ ዘመኑን በዋጀ መልኩ ደግሞ መመከት ደግሞ አንድ ትልቅ ጉዳይ ላይ ነው። ኢትዮጵያ በዚህ ደረጃ የቱጋር ደርሳለች? ከመመከት አኳያ እንግዲህ በየጊዜው አሁን እንደ ሀገር በሰፊ የሆነ የዲጂታላይዜሽን ጉዞ ላይ የምንገኘው በዛው መጠን ዜጎችም ተቋማትም ከፍተኛ የሆነ የሳይበር ጥቃት ነው እየተሰነዘረባቸው የሚገኘው ሶ ከአምና የዘንድሮ ሪፖርት ብቻ ብንመለከት በአንድ አመት ውስጥ ከመቶ ፐርሰንት በላይ ነው እድገት ያጋጠመው የሳይበር ጥቃት ሶ የጥቃት መጠኑ በዚህ መጠንም ቢጨምርም እንደ ሀገር ያለው የመከላከል አቅምም በዛው ደረጃ ነው የጨመረው አጠቃላይ እንደ ሀገር ያለን የሳይበር መከላከል አቅም ከ97 ፐርሰንት በላይ ጥቃቶችን መመከት ተችሏል ማለት ነው መልካም እንግዲህ የመረጃ መረቦችን በመጠቀም የሀሰተኛ መረጃዎችን በመፈብረክ የሀገርና የግለሰቦችን ደህንነት ስጋት ላይ ለመጣል የሚሰሩ የተለያዩ ገጾች ይኖራሉና እነሱን ገጾች ለመለየት በእናንተ በኩል እየተሰራ ያለው ስራ ምንድን ነው በዋናነት እንግዲህ የመረጃ ብክለትን ለመከላከል ወይ ሀሰተኛ መረጃን ለመከላከል በዋናነት ሀሰተኛ መረጃን እንዴት መለየት እንደሚቻል ማሳወቅ ነው፣ ትክክለኛ ትልቁ አቅም የሚሆነው ማለት ነው። ከዛም ባለፈ ደግሞ አሁን ባለንበት የአርቲፊሻል ኢንተለጀንስ ዘመን ሀሰተኛ መረጃን በቀላሉ መፈብረክ ይቻላል። ከዛም ባለፈ ከእውነተኛ መረጃ ጋር ኦልሞስት ተመሳሳይ መረጃዎችን መፍጠርም ማሰራጭም ይቻላል። ከዛም ባለፈ እንግዲህ ማህበራዊ ሚዲያ በሁላችን እጅ ነው ያለውና በዛው ልክ ሁሉም ሰው መረጃ ማምረት ስለሚችል ምህዳሩ አጠቃላይ ለሀሰተኛ መረጃ መፈብረክና ተደራሽነት በጣም የተጋለጠ ነው። በዚሁ መጠን እንግዲህ ዜጎች ሀሰተኛ መረጃን ከትክክለኛ መረጃ እንዴት መለየት ይቻላል የሚል አንዱ የዚህ ወር የሳይበር ደህንነት ወራችን አንዱ ትልቅ አጀንዳ ነበረ። በዚህም ጥናቶችን ውይይቶችንም አካሂደናል። ከዛም ባለፈ የቴክኖሎጂ መፍትሄዎችንም በተቋም ደረጃ ይሰጣሉ በየጊዜው ማለት ነው። የአይቲ ስራ ወይ ኢንፎርሜሽን የአገልግሎቱን በሰፊው በዘመናዊ መሳሪያ ለማገዝ የተለያዩ ስራዎችን በመስራት በርካታ ተቋማት ተጠምደዋል። ደህንነቱ ላይ ትኩረት ሰጥቶ የመስራቱ ነገር እንዴት ነው? ስልጠና በዚህ ረገድ ታስበበት ይከናወናሉ የሚለውን ነገር ለማየት እና ይህንን ደግሞ እንደ አንድ ወደፊት ለማምጣት ምን እየተሞከረ ነው? በጣም ጥሩ። እንግዲህ ቅድም እንደጠቀስኩ ሰፊ የሆነ የተቋማት የዲጂታላይዜሽን መቀላቀል አለ። በዚሁ መጠን ግን ያ የዲጂታላይዜሽን ጉዞ ደህንነቱ ካልተጠበቀ ለሀገርም ለተቋማትም አደጋው ነው የሚበልጠው፣ ማለት ነው። በዛው ልክ ሰው ተቋማት ወደ ዲጂታላይዜሽን አዳዲስ ቴክኖሎጂዎችን ስርዓቶችን በሚዘረጉበት ልክ በዛው መጠን ያን ስርዓት ደህንነቱን የማስጠበቅ ላይ እኩል ትኩረት ሰጥተው መስራት አለባቸው። ለዚህም ነው የዲጂታል 2025 ተጠናቆ 2030 ስንገባ የሳይበር ደህንነት የዲጂታላይዜሽን መሰረት ነው በሚል በአጀንዳነትም ተይዞ ከዛም ባለፈ ወሩም የሳይበር ደን ወሩም በዛ ደረጃ ነው እየተሰራበት ያለው። ሶ ይህንን ለተቋማት መፍትሄ ከማበጀት አኳያ ከቴክኖሎጂ ቅድም ካልኳችሁ ኢንሳ ከሚሰጠው የቴክኖሎጂ መፍትሄና 24/7 ጥበቃ በተጨማሪ ተቋማት ደህንነታቸውን ለመጠበቅ ሊያደርጓቸው የሚገቡ የአሰራር ስርዓቶችን፣ ስታንዳርዶችን ዘርግቶ ለተቋማትም ተደራሽ አድርጓል ማለት ነው። ከዛም ባለፈ ተቋማት ጋር በመሄድ ያላቸውን ቴክኖሎጂ ፍተሻዎችን በማካሄድ መሰረተ ልማታቸውንም የመጠበቅ ስራዎችን ይሰራል። ስለዚህ ተቋማት ደህንነታቸውን ለመጠበቅ ሊያደርጓቸው የሚገቡ ሚኒመም ሪኳይርመንቶች ተብሎ የተቀመጡ ስታንዳርድ ደረጃ እንደ ሀገር ስታንዳርድ አበጅቶ ለተቋማት ይፋ አድርጓል ማለት ነው ሰ ተቋማት ያንን ተጠቅመው ራሳቸውን ተቋማቸውን ደህንነታቸውን ለመጠበቅ የሚያስችላቸው ስራ ዘርግተናል እንደ ሀገር። አቶ ቢንያም ማስረሻ የኢንፎርሜሽን መረብ ደህንነት አስተዳደር የሳይበር ደህንነት ባለሙያ፣ በአጀንዳችን ላይ ተገኝቶ በስቱዲዮ ለአድማጭ ተመልካቾች ማብራሪያ ስለሰጡ በአድማጭ ተመልካቾች ስም ከልብ እናመሰግናለን በጣም